የሬዲዮ ቻናላችን ተከታታዮች እንደምን ቆያችሁ? የዘመን 24 አጫጭር ዘገባዎችን እንቀጥላሉ። በአማራ ክልል ባለው ፋኖ ኃይሎችና በመንግሥት ታጣቂዎች መካከል የተደረገ በቀጠለው ውጊያ ከበላይ ታጣቂዎች ተደምሷል ሲሉ ለዲw አማርኛ ገልጿል። በአማራ ክልል ሐሰተኛ የትምህርት ማስረጃ ማጣራት በይፋ መጀመሩን የክልሉ ፕሬዚዳንት አቶ አረጋ ከበደ ገልጸዋል። ግብፅና ጅቡቲ የቀይ ባህርና የደን ባህረ ሰላጤ አስተዳደር ጸጥታና ኃላፊነት የውሃ አካላቱን የሚዋሰኑ ሀገራት ብቻ እንደሆነ መስማማታቸውን ገልጸዋል። ውድ የቻናላችን ተከታታዮች እንደምን ቆያችሁ። የዘመን 24 አጫጭር ዘገባዎችን እንቀጥላሉ በአማራ ክልል ባለው ፋኖ ኃይሎችና በመንግስት ታጣቂዎች መካከል የተደረገ በቀጠለው ውጊያ ከላይ ታጣቂዎች ተደምሰዋል ሲሉ ለዲደብሊው አማርኛ ገልጿል። በአማራ ክልል ሐሰተኛ የትምህርት ማስረጃ ማጣራት በይፋ መጀመሩን